በጣም ተደስቷል። በዛ ላይ ደግሞ ውበቱን ውበቱን ነስቶብሻል። በጣም አምሮብሻል ተውበሻል፣ የሌለ ማለት ነው ሩታዬ። አንቺ በሰርፕራይዝ የታወቅሽ ነሽ፣ አትታሚን። በነገራችን ላይ ሰርፕራይዝ ላይ አትታማም። በጣም ጎበዝ ናት። በዛ ላይ ሰርፕራይዝ ስታደርግ ደግሞ የሚያፈዝ ሰርፕራይዝ ነው ጋይስ፣ የሚያፈዝ እኔ። በተደጋጋሚ ሩታ ሰርፕራይዝ አብርሽን አድርጋዋለች እና አብርሽ የሚፈዘው ነገርስ ጋይስ ፈዘዝ ይላል። ፍቅሩን መግለጽ ያቅተዋል። ግራ ይጋባል። ፊቱ ላይ የምታነቡት ነገር ፍርሃት አለ፣ ብዙ ነገር አለ አለ አይደለ? ቤተሰብ እንዴት ብዬ ልንገራችሁ። ዛሬም እንደዛው ነው ያየሁትና ምርጥ ጊዜ ነው። ያው እንግዲህ የመጨረሻ ብለዋል፣ ልንጋባ ነው፣ ላገባት ነው ብሏል። እንግዲህ ያው ሰርግ እንጂ ያልተደገሰው ተጋብታችኋል እኮ አብርሽ፣ ተጋብታችኋል እንዴ! እንዴ ከዚህ በላይ ጋብቻ አለ እንዴ? ምን አስበህ ነው አንተ? አግብተኸኛል እኮ ብላለች እሷን እና የመጨረሻ ተብሏል። ግን ቆይ ሮብ ነው ምናምን ተብሏል። እንዴ ዛሬ እኮ ሮብ ነው ቤተሰብ አይደለ? እንዴ ነው ይ ሳምንት ነው መቼ ነው? እና ለማንኛውም ሩታዬ የእኔ፣ የኔ ውድ። በዛ ላይ ደግሞ ድምፅሽ፣ እንዴት ደስ እንደሚል ስታንጎረጎር እንዴ! እኔ ማ ሩታ ናት ወይስ ዘፋኛ ናት ብዬ ነበር። ሕመሜ ሕመሜ በረታ በፍቅር ስትልኩ ኧረ ምንድነው እያልኩ ነበር። የሚገርማችሁ ነገር ቤተሰብ እና ሩታዬ፣ ዋናው ነገር እናንተ መደሰታችሁ፣ እናንተ ያሰባችሁት ነገር ላይ መድረሳችሁ ነው የሚፈለገው። ብዙዎቻችን የእናንተን ጥሩ ነገር የምንመኝ ሰዎች ነን እና አንዳንድ ጊዜ አውሮቶ አደር ከመሆን ደግሞ ሁሉን ነገር በተግባር ስታሳዩም ሰው ደስ ይለዋል ማለት ነው። ሰው ደስ ይለዋል፣ ተመልካች ይደሰታል። እና አሪፍ ነው። ፈጣሪ መጨረሻችሁን ያሳምረው። በፍቅር በደስታ እንደዚህ ፈገግ እንዳላችሁ ሁሌም ኑሩልን፣ ምለው እኔ ክፉ ነገር አይንካችሁ። በጣም ምርጥ ጥንዶች ናችሁ። በጣም ምርጥ ጥንዶች ናችሁ እና በሉ ቶሎ ቶሎ በሉ እንግዲህ ቶሎ ቶሎ ቶሎ ቶሎ በሉ እና የማሙሽ እናት እንድትሆኑ ማለት ነው። ቤተሰብ ምን ይመስላችኋል? እንዴት አያችሁ ግን የዛሬ ሰርፕራይዝ? እንዴ ሩታን ታውቃላችሁ? በጣም ጎበዝ ናት። ሰርፕራይዝ ላይ ሰርፕራይዝ ማድረግ ማንም አይችላትም። በነገራችን ላይ እና አብርሽ በቃ ደንግጧል እኮ። በቃ የሌለም መናገር ሁሉ እኮ አቃተኛ አለ። ምስኪን ምስኪን አብርሽዬ ሻማው፣ አበባው፣ ፍሩቱ ትላላችሁ። ምን የሌለ ነገር አለ? ምን የሌለ ነገር አለ? ከዛ ደግሞ ቡና ጠጣ እናንተ ቡና ጠጣ ማለትም አብረሽዬ እንደው ሌሊቱ እንዴት ነው? አይ እንደው ለማንኛውም ደስ ይላል እውነት በዛ ላይ ደግሞ ማለት ነው ልንገራችሁ፣ እኔ ምን እንዳየው ምን እንዳየው ልንገራችሁ ልንገራችሁ ወይስ ይቅርባችሁ? አላያችሁ ምን ያየሁት ነገር እስኪ መቼ፣ ምን ያየሁት ነገር ያልታያችሁ ካላችሁ ጉድ እኮ ነው። እስኪ ማዝዬ፣ እንደዚህ አይቻለሁ ካላችሁ ወይ በቀጣዩ ቪዲዮ ላይ እነግራችኋለሁ ማለት ነው። ምን ታያችሁ እስኪ? አብርሽ የአብርሽ ሰርፕራይዝ ላይ ማለት ነው ምንድን ነው የታያችሁ ነገር? አሁን ስራ ላይ እኮ ነኝ፣ ስራ እየሰራው ነው። በነገራችን ላይ የማወራውና የእጅ ስራ ጀምሬያለሁ። ምንድን ነው የታያችሁ እስኪ ንገሩኝ። እኔ ብዙ ነገር አይቻለሁ እውነት ለመናገር ማለት ነው። እና በርቱ ነው የምለው በርቱ። ዱባይ ላይ እንገናኛለን። እኔ ግን ያው ዱባይ እንደማልመጣ ተናግሬያለሁ ቀድሜ። ፕሌን ላይ መውጣት አልችልም። አሁን ያለሁበት ነገር ፕሌን ላይ የሚያስወጣ ነገር አይደለም። ግን እዚህ ጋር ሆኜ አጨበጭባለሁ፣ መርቃችኋለሁ በደንብ አድርጌ እኔ እንግዲህ የምንገናኘው ኢትዮጵያ ነው። ኢትዮጵያ ላይ እንገናኝ። ኢትዮጵያ ላይ ሰርግ፣ ሁለተኛ ሰርግ ሲደገስ እዛ ላይ ነው የምገኘው። የዱባዩን አልገኝም። ቤተሰብ ግን ቀናለው፣ ቅናት ያቃጥለኛል። ምን ይሻለኛል? መቅናት አይቀርም። አይ አይ፣ እንደው፣ እንደው፣ እንደው፣ እንደው ማበዴ ነው፣ ማበዴ ነው፣ ማበዴ ነው፣ ማበዴ ነው። ምን አለ እንደው ትንሽ ቆየት ብትሉ? ምን አለ ትንሽ ቆየት ብትሉ? አይ ይሁን ብቻ። ምንም ማለት አይደለም፣ ምንም ማለት አይደለም። እናንተ ብቻ ተደሰቱ፣ እናንተ ይመቻችሁ እንጂ የኔ ችግር የለውም። አይቼ ራሱ ደስታው እራሱ ይበቃኛል። እና እንግዲህ ተዘጋጁ ማለት ነው። ጓደኞቻችን፣ ሰርግ ግን ምን አይነት ልብስ አዘጋጃችሁም ወይ ምን አይነት ልብስ አዘጋጃችሁ? አንድ አይነት ልብስ ልበሱ። ደግሞ ሽ እንዳታሰድቡን፣ እንዳታሰድቡን። አንድ አይነት ልብስ፣ ቆንጆ ቆንጆ ልብስ ልበሱ። ጸጉራችሁን ተሰሩ። መቼም እንደው አንዳንዶቹ ቁጥርጥር ተሰርታችሁ እንዳትሄዱ። ሽ ቁጥርጥር ተሰርታችሁ የማዳምን ሊፎርም አድርጋችሁ እንዳትሄዱ። ሽ ሰምታችሁኛል፣ ነግሬያችኋለሁ። ተሰርተሽ የደራ ልጅ ላይ ተጉለሽ የመሬ ልጅ ላይ ባምባረሽ ተውበሻል፣ አምሮብሻል።